አንድ ዝም ብለህ ሰባት ቀበሌ ሰባት ቤተክርስቲያን ካለ አስረግጬም ነግርህ፣ ስድስቱ የለም። እኔ ጠቅላይ ሚኒስትር ከሆነ ሰባት ቀበሌ ሰባት መስጊድ ካለ ስድስቱ መስጊድ እንደሌለ ቁጠር። ሰባት ቀበሌ ላይ ሰባት የፒኤንጤ መዝሪያ ድንኳን ካለ ስድስቱ ድንኳን በአራት ሰዓት ውስጥ አፈርድሜ ነው የማበላው። ሌላ ምን እንደማደርግ ንገረኝ። ይሄ እየወጣ እንደ ቁራ አላሁ አክበር የሚለው ወደ ውስጥ ክተት ነው። በቸርነት የሚለውን 11 ሰዓት አስገባ። በቢልዲንግ ውስጥ ይሄ ሰራተኛ መረበሽ የተኛበት እግዚአብሔርን የማያምን ሰው ራሱ ሊኖር ይችላል ብዬ ቁጭ። የሰው መብት አትጋፋም። ይሄ ሰር ከጸሎት እያለ ቂጡን የሚያፈነድድ የለም። ቅዳሜና ውር ትሄዳለህ ብዬ ቁጭ። አሁን ከግባበት የወታደር እና የመምህር ደሞዝ ነው የምጨምር። ከማንኛውም በላይ ወታደርና መምህር ደሞዙን ጨምሬ ቁጭ ነው ዶክተር፣ ምናምን በቃ ዶክተር ጤና ችግር እና ዳኛ አቃቢ ጉቦ እንዳይበላ የዳኛ የአቃቢ የፖሊስ አዛዥ ምናምን ይህን ደሞዙን ትሰቅልለታል። የፓይለት ምናምን ያው ብዙ ነው። ስለዚህ መምህር ወታደር ደሞዙ ከፍ ይላል። ደስ እያለው ተማሪዎች እንዲቀርጽ እንደና አልበርት ሳይሳይን ያሉ ተማሪዎች እንዲወጡ። ሌላው ምንድን ነው፣ ይሄ ትምህርት ቤት አስር ዩኒቨርሲቲ ግን አስሩ ውስጡ ባዶ ነው። ቾክ እኮ የላቸው የሰለጠነ ይሄ በወደቀ ተማሪ ቲቲያዬ ተማሪዎች አይማሩም። አንደኛ ደረጃ ትምህርት ቤት ጀምሮ ኬጅ የሚማሩት በዶክተሮች ነው፣ ዶክተሮች ናቸው ደሞዝ በደንብ ከዚያ በኋላ ግን የሕገ መንግስት ምናምን ይሻራል ይሻራ ሊቀደዳል፣ በሳምንት ውስጥ ዘመኑ ቪዲዮ ነው። መቅረጽ ብቻ ነው ቀርጽ፣ ሶስት ምስክር አያስፈልግም። ቪዲዮ ይመጣል። ዳኛው ጊዜ ጊዜ የለንም እኛ ልማት ላይ እንደ ቻይና ዝም ብለህ ሊከራከር ምናምን ይግባኝ የለም። ቪዲዮ ይታያል። በቃ ይህን አስራ ስድስት አበላከው። ያን ስታደርገው ኮራፕሽን የገባ ሰው ኮራፕሽን የገባ ሰው በኤሌክትሪክ ወንበር ነው ቁጭ የማደርገው አንድ መቶ ሀምሳ ወር አንድ ቀን አደባባይ ላይ ከሰቀልኩት አንድ የሚሰርቅ የለም እንካ በላይ አንድ ሚሊዮን ብር አይቀበልም አራና ወደ ባንክ ያታስገባልን እንደዚህ አርገህ ይህን ሀገር በአስራ አምስት ዓመት ውስጥ እንደ ሲንጋፖር በመቀጠልም ዶክተር አብይና የቀድሞ ፕሬዚዳንት መንግስቱ ኃይለማርያም የነበራቸውን አዝናኝ ቃለምልልስ ሊጋብዛችሁ በሰባት አመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተን አለች ሱቅ ቤት ድረስ ድምፅ እያወጣው እያልኩ እየነዳው እሄዳለሁ። ያሳዝናል። ኢትዮጵያ ጠቅላይ ሚኒስትር ሆኜ በወር አራት መቶ ምናምን ዶላር ነው። በላው እንደምታውቀው አልሰርቅም። እያንዳንዳችሁ ያላችሁን ቤት አይነቱን፣ ስታንደርዱን ዋጋውን፣ ከባንክ የምትወስዱትን፣ የምትኖሩትን ህይወት፣ የምትሄዱበትን መኪና፣ የምትዋምሹበትን የህዝብ ብታምኑ ባታምኑ በምገባ ያውቃል የመንግስቱን ስርዓት እንጥላለን ብሎ የመጡ ግሩፖች ሁለት ሶስቴ ተበልተዋል። አንተ በተረጎምከው ነገር አይደለም፣ አይነት አይደለም። አንዳንዶች ደርግ የወደቀው ሰማንያ ሶስት ነው ይላሉ። አይደለም፣ አይደለም። እንዲህ አይነት ትግል ነው የቀጠና። ደርግ ይፈጠርና ንጉሱ ንጉሱ ንጉሱ እንዳለ ይሞታል። ይህን ልተ ግድ የለም። ይህ ብዙ ሰዎች የሚታዘቡት ምርጫ ነው። ዴሞክራሲያዊ መሆን አለበት። ምንድነው የሚታየው? ቲያትር እያፈረሰ ነው እያለማ ነው። ኢትዮጵያ በሚያሰጋ ሁኔታ ላይ አይደለችም። ምንም አልሰማህም። ምንም ችግር የለም። ምንም አያሳስብ ነው። አስተማማኝ መከላከያ ያለን እኛ እንዳትጠራጠር። እሱ እኔ አይመስለኝም። ይሄ በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ግድን ነው ይሄ ከኢትዮጵያ ር እንደ በቀለው እዚህ አይነት በጣም ሞራል የሌለው የደካማ ስብስብ ጋር መናገር ከባድ ነው፣ ሞራል ስለሌላችሁ ይህን ያደራጀ ነው ህዝብ። ያ ያነቃ ነው ህዝብ። ይሄንን ገበራ መሸፈን የለብንም ካልቸሩን አበለሻሽተነዋል። ለዚህ እንቆቅልሽ የኢትዮጵያ ህዝብ በአስቸኳይ ፍችና ተግባራዊ ምላሽ ሊያገኝለት ይገባል። የተማራችሁ የተሻለ ማገናዘብ የሚችሉ ወጣቶች፣ የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። ይህ ጥያቄ በአፋጣኝና በተግባር የኢትዮጵያ ህዝብ መመለስ ያለበት ጥያቄ ነው። ብልጽግና እንጂ ተቋም ነው። በዚህ ነው ጋይድ ልንሆን የምንችለው። አብዮትና የዚች ሀገር ህልውና የሚመራው ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። መልሱ ይሄ ነው። ይህን ከአርብ ዛሬ እንግዲህ ቅዳሜ ነው፣ ትናንት ጀምሮ እስከ ዛሬ ሀያ ሰባት ሆን አማራ ላይ ሰው ሲጠፋ ነው ዝም ብሎ ከአራባት አስረውለት ቁጭ ብሎ የሚዋል አሁን ተነስቶ እየተቃወሙ ነው። ዛሬ ደግሞ ትላንት ጀግና ሲያቸው ነበር። ስታሊን ማለት እኮ የሶቪየት ህብረት ፕሬዚዳንት ማለት ነው። አሁን አቅሙን ያውቅ ስታሊን የሚሉ ደንቆሮ እየወጣ ይከሰፍታል። ከዚህ በፊት ጀግናው ህዋት ጀግናው ቲዲፍ ጀግናው ጀግናው የህዋት መሪ አይበገሪው ምናምን ሚለን ነበር። ይሄ ደንቆሮ ዛሬ ደግሞ ፈርሷል፣ ቀዝኗል፣ ሙቷል፣ ዋጋ የለው ሚለ አሁን ደግሞ ጠንካር እየተቋቋሙ ነው። ጠንከር እያሉ ነው። እንደ ቲዲኤፍ ጀግና እየሄደ ነው። ወደ አራት ኪሎ እየመጣ ነው ይላል። መታ መታ መታ ሲያረጓቸው ደግሞ የማይረባ ነው፣ ቡትቷም ነው፣ ሳንዱች ሆኗል ይላል። እንዲህ አይነት ቀሳፋጭ እንደልደቷ ልደቷ እያሉ ይሄ ቀባጣሪ በጣም በጣም ገርሞኛል። የብርሃኑ ነጋ የስራ ልምድ በሽብርተኝነት የተፈረጀው የግንቦት ሰባት መሪ ብርሃኑ ነጋ አሁንም ሀገሪቱ እንድትተራመስ የተለያዩ መግለጫዎችን እየሰጠ ይገኛል። የማታ ትምህርት ተምረው ከተፈተኑት ተማሪዎች 16541 ተማሪዎች ተፈትነዋል በዛ ከዛ ውስጥ ያለፉት አስራ ሁለት ተማሪዎች ብቻ ነው። ምን ያስቃል? ዶክተር ብርሃኑ ነጋ ትምህርት ሚኒስቴር ከሚሆኑ ኢኮኖሚክ ኤሪያ ቢመሩ አይሻልም ወይ ለተባለው ጥያቄ ልምዳቸውን ስናይ፣ ኢኮኖሚክስ ተምረው ግን ሕይወታቸውን በሙሉ መምህር ነበሩ፣ ፕሮፌሰር ነበሩ። በሀገር ውስጥም በውጭም የተሻለ ልምድ ያላቸው በሙያቸው ብቻ ሳይሆን ከማስተማር ጋር በሚያያዙ ኤሪያ ስለሆነ የትምህርት ስርዓታችንን ለማዘመን ያግዛሉ ተብሎ ታምኖበት ነው የተመደቡት። አብይ አፍርሶ ሲገነባ እምቧ ከርዮ አትበሉ። ሞጣ ቀራኒው፣ አብይ አፍርሶ ሲገነባ ለምን የበሰበሰ የቀበሌ ቅዘን ቤት ፈረሰ በለ፣ እምቧ ከርዮ አትበሉ። የኛ አማቶችን ቤት አራት ኪሎ ፈርሷል እንዳለ ሁለት ሽካሪ አበቅ ነው ያደረጉት። የሸዋ ሰዎች ናቸው ነፍጠኛ ብሎ ነው ሙልጭ አደረገው። ኦሮሞ ከነ ቪላው እኮ ነው፣ ሁለት ሁለት ሶስት ቪላ ያለው ነው። አንዱማ በጣም አዲስ ብዙ ሺህ ዳላር የፈጀ እኮ ነው አሜሪካን አገር ያሉ ልጆች ያሰሩት። አፍርሰውታ ያፈርሶብን አሁን እኛ እኔ አማችነኛ በቃ አንዴ በቃ ያሻዋ ሰው ስለገባው አማኝ ይቆቸኛል። የባለቤት የቤት ነው ያፈረሰ ያበለው ያበለው

የሸ በሉን፣ እኔ ማንም አይነካኝ። አያ በለው፣ በለው፣ በለው፣ በለው እየሞታው እስኪ ማንም አይነካኝ። ኧረ በለው፣ በለው፣ ኧረ በለው፣ በለው፣ በለው። አቤት፣ ምን ይሽ? እሺ፣ መጣሁ። ሞጣ፣ አመሰግናለሁ ስለአስገባኝ። እናትሽ ናቸው የሚጠሩሽ አያቴ? የሞጣን ድምጽ እንዴት አያችሁት? በመቀጠልም ታማኝ በየነ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸውን አዝናኝ ቃለ መጠየቅ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉት። ሲያንዴ መነጽሮን ያውልቁልኝ። መነጽሮን ያድርጉ። በጣም አመሰግናለሁ። የመጀመሪያው ጥያቄ ከቀድሞ መሪ ከኮሎኔል መንግስቱ ኃይለማርያም ጋር ሁኔታዎችን ባመቻች በርሶ በኩል ተገናኝቶ ለመነጋገር ይቻላል ወይ? እንዴት ይመጣ ይችላል? አሁን እሺ፣ ብዙ ሰው በእናቶ ኤርትራዊ ስለሆኑ ለኤርትራ ያገዛሉ ለኤርትራ ያደላሉ እያለ ያማል ይተቻል። እርሶን ኢትዮጵያዊ ናቸው ብሎ በእርግጠኝነት መውሰድ ይቻላል? እርግጠኛ መሆን አይቻልም። እርግጠኛ መሆን አይቻልም። ብዙ ሌላው ለተጠየቁት ጥያቄ ቀጥተኛ መልስ ከመመለስ ይልቅ በተዘዋዋሪ ይሄዳሉ። ወይም ደግሞ ጥያቄውን በቀጥታ መለስ ሲችሉ ዙሪያውን ነው የሚዞሩት የሚል ትችት አለ። እስቲ ነው ቀጥተኛ ጥያቄ ልጠይቆትና ቀጥተኛ መልስ ይመልሱልኝ። ከኢትዮጵያና ከኤርትራ በኢኮኖሚ ማንኛቸው የተሻሉ ናቸው? ሁላችንም እንደምናውቀው ኮሪያ ከሱዳን የተሻለ ደረጃ ላይ ነች ያለችው። የለም የለም የለም። አቶ መለስ የኔ ጥያቄ ቀጥታ ነው፣ ቀጥታ ይመልሱልኝ። የኔ ጥያቄ ከኤርትራና ከኢትዮጵያ በኢኮኖሚ ማንኛቸው እያደጉ ናቸው? ቀጥታ ነው ጥያቄ፣ ቀጥታ ይመልሱልኝ። ጋና ከታይዋን የተሻለ ደረጃ ላይ ነበረች በእድገት። ለጥያቄ በቂ መልስ እየሰጡኝ አይመስለኝም። ወደ ሌላው ጥያቄ አልፋለሁ። በልጅነቶ ምን አይነት ሰው ነበሩ? ረጋ ያሉ እየሰከኑ እንደው ንዴት አይነት ነበሩ? ፈጣን በጣም ፈጣን። ታዲያ ከሰፈር ልጆች ጋር ሲውሉ በምን ይዝናኑ ነበር? በማጋጨት። እሺ ከኢትዮጵያ የህብረተሰብ ክፍል ውስጥ የሚወዱት የትኛውን ነው የህብረተሰብ ክፍል ነው? ለመጀመሪያ በመጀመሪያ የሚሰለፈው አርሶ አደሩ። አርሶ አደሩ ከሆነ ታዲያ ለዚህ ለሚወዱት አርሶ አደር ምን ሊያደርጉ እንዳሰቡ ለሀገሩ ምን ለማድረግ ሀሳብ እንዳለው እስቲ በአጭሩ ይግለጹልኝ። ወይዘራይት ፖሊሲ ጠቅላይ ሚኒስትር መለስ የሚወዱት አርሶ አደሩን ከሆነ አርሶ አደሩ ደግሞ የሚገባው ብሔራዊ ቋንቋ እያለው ለምን በእንግሊዝኛ መናገር አስፈልገዎት? የምሁር ቫሊ እሱ ይመስለኛል። ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሃት ለሁለት ሲከፈል አደጋ ይገጥመኛል፣ ስልጣኔ ላጣችል ይሆናል ብለው ተጠራጥ ያውቃሉ? ተጠራጥሬ ነበር። ኦ እሺ። ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው? ለፍስፍስ አመራር ነው። ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል? እንደዚህ እንደ ጠጉርና ማበጠሪያ። በጣም ኢንተርፕሬተር ያደረገ ታዲያ፣ ለምን አትታረቁም? ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄን ያው ነው። ሌላስ በሞክር ያው ነው፣ ዋጋ የለውም ይሄ ነገር። እንደው ጠቅላይ ሚኒስትር መለስ፣ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርስዎን ተሳስተዋል ብሎ የሚያነሳው ነገር አለ። የት ላይ ነው የተሳሳትኩት? እንግዲህ ስህተቱ? የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል፣ እውቅናንም ሰጥተዋል ይለወታል። በተጨማሪ ደግሞ አሁን በቅርቡ ባድመን ለኤርትራ ለመስጠት ተስማምተዋል። ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል? ማረጋገጫ ሰርቲፊኬት ለመስጠት አንችልም። የለም ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድን ነው? መልስ የለኝም ዋስትና ከመስጠት አንጻር እሺ፣ ሌላ ከፖለቲካ ወጣ ያለ ጥያቄ ነው። ብዙ ሰው ከኮሎኔል መንግስቱም ጋር በማወዳደር እንደሆነ አላውቅም፣ እርሶን ቆንጆ ናቸው ይላል። እንዴት ያውታል? ዶሮን ሲያታልሏት በሆነ ነገር ጣሏት የሚባል ነገር አለ። ጠቅላይ ሚኒስትር መለስ ከሚስቶ ጋር ያለውት ግንኙነት እንዴት ነው? የትኛው ሚስት ነች? አይ እቤት ያሉትን ማለት ነው እንደ አድርስና የሚስት መብት ምን ድረስ ነው ስትፋታ? ሽጎዝ ዊዘር ሀፍ አሁን እንደሚለውኝ እንግዲህ የሚስተ ቢፋቱ እኩል በኩል ሙሉ ንብረት መካፈል ይችላሉ ማለት ነው። ሴትየዋም አመለካከቷ ንብር ሆና ይህን ዲማንድ የምታደረግ አይደለች እንደ አዲስ አበባ ከመጡ ከምንም አይነት ሴት ጋር ምንም አይነት ግንኙነት የለውትም። ያንን መነካካት አያስፈልግም፣ አይገባም። ሌላው ጠቅላይ ሚኒስትር መለስ በረሃ እያላችሁ በምቾት እንዳልኖራችሁ እናውቃለን። አሁን ግን በትረ ስልጣኑን ከያዛችሁ በተለይ ምርሶን በመርነት ከተቀመጡ በኋላ ሌላው ቀርቶ በዲዛይነር የተሰራ ልብስ ነው የሚለብሱት ይባላል። ይሄ እውነት ነው ወይ? አይ ዶንት ወሪ የዲሞክራሲ አንዱ ገጽታ ማንም ሰው የመሰለውን እምነት የማራመድና የመናገር ነው። ታዲያ አሁን እናንተ እንደምትሉ ዲሞክራሲን እየገነባን ነው ካላችሁ እኔ አገሬ ገብቼ እንደፈለኩ መናገር እንደፈለኩ ስለ እርስዎ መናገር እችላለሁ። እኔን ግን የኔን ሀሳብ ግን አትንካ። ሌላው ጠቅላይ ሚኒስትር መለስ ድሮ የኮሚኒስት አራማጅ ነበሩ፣ አሁን የነጻ ገበያ አራማጅ ነዋል። አሁን ሌላ ስራ ቢመጣ እንደገና ይገለበጣሉ። ምናልባት ይገለበጥ ይሆናል። በግሌ ግን በግል ብገለበጥም ለውጥ ላይ ያመጣ ይችላል። በግሌ የሚያስደስተኝ ብለው የሚመለከቱት ቪዲዮ ፊልም ወይም ሌላ ነገር አለ። ምንድነው በግለው የሚያስደስተው? ስለ ቱትሲና ሁቱ እንዲ አጫጭር ጥያቄል ጠይቀውትና አጫጭር መልስ ይስጡ። አቶ ሰየ አብርሃ አንድ ጊዜ አፈንግጧል፣ ከዛ ሲፈልግ ገደል ይገባል። በግለው የማይወዱት የፖለቲካ ፍልስፍና ወይም ቋንቋ ምንድነው? አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት። እሺ፣ ከፖለቲካ ስድብ ደስ የሚለው ትምክህተኛ፣ ጠባብ፣ ወዘተ ስልጣን ከወጡበት ጊዜ ጀምሮ ላለፉት አስራ ሶስት ዓመታት በአማካይ ኢትዮጵያ ውስጥ ስንት ሰው ይገደላል? አራትም፣ አምስትም፣ አስርም ሀምሳ ጠቅላይ ሚኒስትር መለስ ሀገሪቷን በምን ሁኔታ ነው የምትመሯት? በግምት ጠቅላይ ሚኒስትር መለስ ከልብ አመሰግናለሁ። በበኩሌ በደስታ የምንቀበለው ነው። ውድ ቻናሌ ቤተሰቦች ለዛሬ የነበረን ቆይታ የሚመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ጊዜዎች እስከምንመለስ